በትንሹም ቢሆን ማነው ቴድሮስ በጣም ጎበዝ ልጅ ነው። እንዴት አድርጎ ማወጣጣት እንዳለበት ምናምን ሁሉንም ነገር እንግዲህ እያያችሁ ነበረ። ያው እንግዲህ ሰው ሲሄድ ነው ከነገራችን ላይ ሲሰራ አታመሰግኑም፣ ሲሄድ ግን በጣም በጣም በጣም ታመሰግኑታላችሁ። እሱ እኮ እንዲህ ነበር ምናምን ትንላለና፣ ያው መልካም ነገር መስራት አንዳንዴ ጥሩ ነው። ዋናው እንግዲህ ሉሊ ማነው ቴድሮስ የሄደበት የሚፈልገውን ህልሙን ስለተሳካለት እኔ በዚሁ በጣም ደስ ብሎኛል። ምክንያቱም የሰው ልጅ ከጊዜ ጊዜ ትንሽ ትንሽ እየሄደ ያለ ለውጥ ማምጣት ስላለበት እሱ ደግሞ በትንሽ ጊዜ እንግዲህ የራሱ የሆነ በቃ የሚፈልገው ከሕፃንነቴ ጀምሬ ምኞቴ ነው የተሳካልኝ ሲል እንግዲህ ሰምታችሁታ እንግዲህ፣ ይህ ጉዳይ ሀ ብሎ ከተጀመረ ቀን ጀምሮ ማለት ነው። ያው እኔ ለሱ ደስ ብሎኛል፣ ይገባዋል። በእርግጥ በጣም ብዙ ነገር እየሰራ ልጅ ነው። በተለይ በኤልሳ ጉዳይ እኔ በደንብ ያወቅኩት ቴድሮስን በኤልሳ ጉዳይ ነው። አባቷም ጠፍቶ ሳለ፣ በዛም ልውል ደግሞ ድብርት ውስጥ ገብቶ ሳለ ምናምን፣ ብቻ ኤልሳ ጠፋች ከተባለበት ቀን ጀምሮ እንግዲህ በጣም ለልውል ያለው ክብር ለልውል ለሰው ልጅ በአጠቃላይ ያለውን እንትን በጣም እንትን ያልኩበት ያየሁት ልጅ ነው። እና ስኬቱ ለውጡ፣ በየጊዜው እንግዲህ አዳዲስ ነገር ማምጣቱ በጣም ደስ ይላል። ገና ከዚህ በላይ ብዙ እንጠብቃለን። ይገባዋል። መልካም ነገር የምትሰሩ ሰዎች በሙሉ ለመልካምነታችሁ እንግዲህ ያው ሰው የዘረውን ነው የሚያጭደው ይባላል። በትክክል ነው እና እግዚአብሔር ይመስገን። ልውል ላይ አሁን ላይ በትንሹም የምታዩት ነገር እንግዲህ የእልሳ ጉዳይ እስከሚያልቅ ድረስ ልውል እረፍትም አላገኝም። አንዱ ሲል ያጎቷን ፍለጋም ሲል አንዱ ብቻ ከሱ ጀርባም ነው እንግዲህ አዳዲስ ሌላ ሌላ ነገር፣ ሌላ አጀንዳ እያመጡ እንግዲህ ልውልን ወጥመድ ውስጥ ለመክተት በጣም ብዙ ርቀት የሚሄዱ ሰዎች አሉ። ግን እግዚአብሔር ደግሞ እሱን ይጠብቀው። ምንም ምንም ነገር ቢሰራም መልካም ነገር ከሰራችሁ በምትሄዱበት ሁሉ እንግዲህ ስኬታማ ነው የምትሆኑ። ልውል እንግዲህ በጣም ይዋክ ነው ምንም አያቅም። እንግዲህ ሰዎች ግን ከጀርባ ሆነው በጣም ብዙ ነገር እንትን ብሉበትም። በተለይ የልሳ ጉዳይ እስከሚያልቅ ድረስ ልውል በጣም እንንጃ የሆነት ከራሱ ከረፍት የለው ወይ፣ የራሱን ህይወት እንዳይቀጥል በቃ ከመሀል ላይ እንትን ብለው የልሳ ነገር እስከሚያልቅለት ድረስ እንግዲህ ያው እንደምታዩት ነው። አንዱ ሲጀምር አንዱ ያልቃል ሲል አንዱ ሳያልቅ ደግሞ ሌላ ነገር ይተካል እና በዚህ መሀል ደግሞ እንግዲህ ቴድሮስ ኑሮ ቢሆን እንደዚህ ነበሩ ምናምን የምትሉም አንዳንድ ኮሜንተሮች አላችሁ። በእርግጥ ትክክል ናችሁ። ቴድሮስ የልጅ አዋቂ ነው። በጣም ብዙ ነገር በትንሽ ጊዜ ውስጥ አይታችኋል። ብዙ ለውጥ ያመጣ ጀግና ወንድማችን ነው። ያው ደግሞ እሱ ደግሞ አዲስ ነገር ስለሚያስፈልገው ምኞቱ ያሰበው ስለተሳካለት ለሱ መልካም ነገር ከመመኘት ውጭ ሌላ ነገር ምንም ማታንች የለም። ማንም ሰው ሰርቶ አሁን እንግዲህ የተሻለ ነገር እንዲያመጣ ነው የምንፈልገው። እሱ ደግሞ እንግዲህ ስንት አመት ሙሉ ሲፈልገው ሲጠብቁ የነበረው ስለተሳካለት አሁን ለሂዶስ እንዴት እንደሆነ ምን ላይ ምን እየሄደለት እንደነበረ እንግዲህ በትንሹም ቢሆን አሰማችኋለሁ ማለት ነው። በጣም ነው ደስ ያለኝ። እኔ አንደኛ ነገር ሰው ሕልሙ ሆኖ ሲያገኝ በቃ ያሰበው ነገር እንደዚህ ሲሳካለት ስታዩ በተለይ ደግሞ እያያችሁት ሰው ለውጥ ከጊዜ ጊዜ ለውጥ ሲያመጣ ከዚህ በላይ የሚያስደስት ነገር የለም እና በጣም ነው ደስ ያለኝ። ይገባዋል ወንድማችን ያው እንግዲህ በቴድሮስ ስንትን የመጣ ወንድማችንም እንግዲህ ልውልን እንግዲህ በተቻለ አቅም እያገዘው እያያቸው ነው። አዳዲስ ነገሮች እያመጡ ነው። እንግዲህ ያው ሞርም የኤልሳ ነገር ካላለቀ እረፍት አይኖራቸውም። በእርግጥ በተለይ ለልውል ትልቅ ስራ ትልቅ እንትን ትቶበት የሄደው የኤልሳ ነገር ሳያልቅ ስለሄደ ይመስለኛል። ያው እንግዲህ ለበጎ ነው፣ እግዚአብሔር ይመስገን ማለት ነው። ምክንያቱም እሷ ከተገኘች በኋላ በትንሹም ቢሆን እሷን ብትሆን ከጀርባ ሌላ ነገር እያመጣች ልዑልን ወጥመድ ውስጥ ለመክተት እንግዲህ ፍቅር ወድሃለሁ እንደዚህ ነኝ ምናምን እያለች እያስመሰለች፣ አብዛኞቻችሁ ደግሞ እንግዲህ ኤልሳ ለምንድን ነው የማትታሰረው? ፍቅረኛው ስለሆነች ነው ወይ? እንግዲህ ከጀርባ ያሉት እያያችሁ ነው። እንግዲህ አንዳንድ የተያዙ ሰዎች እነሱ ፍትህ ሲያገኙ ኤልሳ ለምንድን ነው ፍትህ የማታገኘው ማትታሰረው? በእሷ ምክንያት ነው ሰው የሞተው፣ በእሷ ምክንያት ነው ሰው የተወገው እያላችሁ እንግዲህ። አሁን ደግሞ ሁሉም ኮሜንት እያንዳንዱ ወደ ኤልሳ ዙሯል። እኔ በዚህ ጉዳይ ላይ ምንም ማለት አልችልም። ምክንያቱም እንግዲህ ሉል ያቃል ብዬ ነው እንትን የምለው ምክንያቱም ከባለቤቱ ምን ያውቃል የሚባል አባባል ስላለ እሱ እንግዲህ በአጠገቧ ሆኖ በእርግጥ እየጎዳችው ያለችው ራሱን ራሱ ልውል ነው። ማንንም እየጎዳች አይደለም። ልክ እንደምትወደው አስመስላ እየቀረበች ከሱ አዳዲስ መረጃ እየወሰደች ለቴድሮስ ማነው ስሙ ኤፍሬም የሚባለው ሰውዬ የምትሰጠው እንግዲህ። እየጎዳችው ያለችው ራሱ ልውል ስለሆነ አሳልፎ መስጠት እና ያለመስጠት እንግዲህ የልውል እንትን ነው። ምንም ማድረግ አንችልም እኛ እንደ ተመልካች ሲመጣ የሱን እንትን ማሳደግ ነው ያለብን። ምንም ማድረግ አንችልም ማለት ነው እንግዲህ መስጠት ከቻለም በጣም ጥፋት አለባት። እንደሷ እስካሁን ድረስ ራሱ እኔ እንጃ ዝም ብለዋት ከተገኘች ጀምሮ እንዴት ዝም እንዳለትን ባላቅም ማለት ነው። ግን ደግሞ እንግዲህ አንድ ቀን ጊዜዋ ሲደርስ ጠብቀው ጠብቀው አንደኛ ነፍሰ ጡርም ስለሆነች ይመስለኛል፣ ልውል እንትን እያለላት ያለው እንጂ መልካም ጥሩ ስራ ሰርታ አይደለም፣ የልሳ እንደዚህ በሰላም እየተንቀሳቀሰች ያለች። ለዛም ይመስለኛል ልውል። ደግሞ ታውቃላችሁ፣ የሰው ልጅ በጣም በትንሹ እንደዚህ የሚያሳዝነው ምስኪን ሰው ነው። ለሰዎች ክፉ ነገር አይመኝም፣ ለሰዎች ሁልጊዜ መልካም ነገር ነው ለዛም ይመስለኛል የታገሳት። ያው እንግዲህ እኛም ከሱኛ አንንትን አንልም። ስለዚህ ሞርጌ ጎዳችው ያለችው እሱን ስለሆነ አንድ ቀን ጠብቆ ጠብቆ የእጇን ይሰጣታል። ጠብቁ፣ ያው መታገስ ዋጋ አለው። ዋናው ነገር ዛሬ የመጣውበት የቴዎድሮስ እንዴት እንደሄደለት ስራው፣ በምን አይነት ሁኔታ እንዴት ነው ትምህርቱ፣ ስናምን ከሄደ በኋላ እንግዲህ ምንም ሳይባል ምንድን ነው ሰዓቱን ምኑን ትሳይት ኦሬዲ እዚህ ሁሉንም ነገር ጨርሶ ስለሄደ እዛ ከሄደ በኋላ እንግዲህ ምንም ነገር ሳያጓጉል ምናምን ምንድን ነው የሚባለው ሳይት ሳይስተጓጉል ነው። ሳይስተጓጉል ስራውን መስራት ችሏል ማለት ነው። መጀመር ችሏል የሚፈልገውን ነገር ቀጣይ ደግሞ እንግዲህ ከተወሰነ ወራት በኋላ እንግዲህ ተመልሶ ወደዚህ ልውል ልጋ እንደሚመጣ ተናግሯል። መጀመሪያም ሲሄድም ተናግሯል። አሁንም እንግዲህ ትንሽ እንትኑ ካለቀለት በኋላ ተመልሶ መጥቶ ልውልን በትንሹም ቢሆን ማገዝ እንደሚችል እየተናገረ ነበር። እኛም እንግዲህ እንጠብቃለን። ዋናው የእነሱን ሰላም ነው የምንፈልገው። እንግዲህ ለማንኛውም የቴድሮስ እንትን ያሳሰባችሁ እንግዲህ ቴድሮስ ሂዶ እንዴት ሆነለት? ምንድነው? ከሄደ በኋላስ ምን ገጠመው ምናምን እያላችሁ የሄደበት ተሳካለት ወይ እያላችሁ ብዙዎቻችሁ ስጠይቁ የነበረው እንግዲህ በትንሹም ቢሆን ይሄን ይመስላል። እንግዲህ ያው ሁላችሁም አውቃለሁ ቴድሮስን ምን ያክል እንደምትወዱት። እሱ ከሄደ በኋላ እንግዲህ በጣም አብዛኞቻችሁን አፈቀኝ እንደዚህ ሆነ ምናምን እያላችሁ እንግዲህ እንግዲህ ቴድሮስ እንደተናገረው እንግዲህ ከትንሽ ቀናት በኋላ ተመልሶ እንደሚመጣ ተናግሯል። በፊትም ሲሄድ ተናግሯል። ከነገራችን የመጨረሻ ቪዲዮ የሰሩ ቀን ማለት ነው። አሁንም እንግዲህ ያ ትንሽ እረፍት ሞች ሊሆን ምን ሆን ብቻ እመጣለሁ ተመልሼ ምናምን እያለ ነው እንግዲህ ወንድማችን ይሄ ያሰበው እንዲሳካለት ሁላችሁም ምኞታችሁን ጸሎታችሁን አድርጉለት ማለት ነው። የሰው ልጅ ለፍቶ ደክሞ እንደዚህ ለውጥ ሲያመጣ ስታዩ ከዚህ በላይ ደስታ የለም። የእውነት በተለይ ቴድሮስ በጣም ጎበዝና የልጅ አዋቂ ነው። በጣም ብዙዎቻችን አይታችሁታል። እንግዲህ በተለይ በልውል እንትን በጣም ብዙ እንትን ብዙ ችግር እየመጣበት ተቋቁሞ እንግዲህ ልውልን ለማስደሰት የተቻለውን አቅም እያደረገ አይታችኋል። እና የሰው ደስታ የሚያስደስታችሁ እንግዲህ የቴድሮስን ለውጥ እንግዲህ ስታዩ ምን ያክል እንደምትደሰቱአል አልጠራጠርም። ገና ከዚህ በላይ ገና ገና ብዙ ነገር እንጠብቃለን። አግብቶ ወልዶ ምናምን ገና እናያለን። ልውልም እንግዲህ ይቺ ኤልሳ የተባለችው ከህይወቱ ወጥታ አዲስ ህይወት መስርቶ እንድናየው የእውነትን ምኞቴ ነው። የሚፈልጋት በቃ የራሱ የሆነ ሰው እንዲኖረው መኝለት አለው። ከዚህ በላይ እንግዲህ ያው ብዙ ደክሟል፣ ብዙ ለፍቷል። እንግዲህ ካልሆነ መተው የተሻለ ይመስለኛል። ኤልሳ በጣም ቅብጥ ከሱ በላይ ማለት ምንድን ነው የሚባለው? በጣም ከሷ በላይ ሌላ ሰው የሚወድ ሌላ ሰው እንትን የሚል አልመሰላትም። ለዛም ነው ልጅቷ አሁን ላይ ልውል ላይ ሙጭጭ ብላ ከሱ ጋር ከስር ከስር እየሄደች መረጃውን እየወሰደች ለፍሬ ለዛም ከጀርባ ላሉት የምትሰጠው ይመስለኛል። ያው አንዳንድ ፍቅር ውር ነው ይባላል፣ አይደለም። እሷ ደግሞ በሱ ምክንያት ከውስጡ ገብታ እንግዲህ ልውልን በጣም እየጎዳችሁ ያለችው እንግዲህ፣ ኤልሳም ከህይወቱ ወጥታ አዲስ ህይወት እንዲ እንዲ የራሱ በተለይ እናቱን የሚያስደስትበት የእናቱ ምኞት ልውላ አግብቶ ወልዶ የልጅ ልጅ ማየት ነው እና ምኞታቸው ቢሳካላቸው ደስ ይለናል። እንግዲህ ያው ሰው ያስባል፣ ፈጣሪ ነው ሁሉም ነገር የሚያሳካ እኛ ደግሞ እንመኝለታለን። የኤልሳን ጉዳይ የሚዘጋ ነገር ይምጣ እያላችሁ እንግዲህ ሁላችሁም ሰለታ አድርጉ። አሁን ሁሉም ሰው የኤልሳ የተባለች ሴት በጣም አስጠልተዋለች ነው ምላችሁ። ኮሜንት ሁሉ የኤልሳን የሚሳደብ ሰው ነው የበዛው። ያው የራሱ እንትን ነው። ሰው ተከብሮስ ሲለያይ እንዴት ደስ ይላል። ያኔ ስትወደድ ያኔ እንትን ስትል እንዳልተንከባከብናት እንደ እንቁላል አሁን ደግሞ በጣም አስጠላች፣ እና በራሷ ባመጣችው ነገር ሌላ ችግር ውስጥ ገባች። ስለዚህ ዋናው ነገር ቴድሮስ ወንድማችንን ምኞት ስለተሳካለት ከዚህ በኋላም ደግሞ ሌላ ትልቅ ደረጃ ደርሶ እንድናየው እንግዲህ ሁላችንም እንግዲህ አብዛኞቻችን ምኞታችንን እናት እናንት በለጸለት እናርግለት፣ ብላለው። ያው መልካም ለሚሰሩ ሰዎች እንግዲህ እኛ ደግሞ ከጀርባ ሁነን ማበረታታት ግድ ነው። ጥሩ ነገር ሲሰሩ፣ መልካም ነገር ሲሰሩ በየጊዜው የምናያቸው አዳዲስ ለውጦች በጣም ደስ ይላል። ስለዚህ በቴድሮስ ደግሞ ሁላችሁም እንደምትደሰቱ ምንም አልጠራጠርም። ምክንያቱም ከሄደ ጀምሮ ልዑል ስትጠይቁት በኮሜንት ስር ማያለው የሄደበት ተሳካለት ወይ እንዴት ሆነ ምን ላይ ደረሰ ምናምን እያላችሁ ብዙዎቻችሁ እንደዚህ አይነት ኮሜንቶች እያየሁ ነበር እና ይህ ሁሉ የሰው መውደድ ይስጣችሁ የእውነት ከሄደም በኋላ እንኳን ቴዎድሮስ የሚለውን እንኳን አልረሳችሁም እና ሰው ሲወዳችሁ እንደዚህ ነው በቃ በሄዳችሁበት ሁሉ የምትይዙት የምትሰሩት ሁሉ ይሳካላችኋል። መልካም ነገር ቅልብ ካላችሁ እና ቴድሮስ ደግሞ አንዱ ነው። ስለዚህ እግዚአብሔርም ምኞቱን ተሳክቶለት እንግዲህ የሄደበት ተሳክቶ እናቱን አስደስቶ አይታችኋል። ለእናቱ ባለፈውም ቤት ገዝቶ ሰፕራይዝ አድርጎ ተመርቆ የእውነት ትልቅ ትልቅ የልጅ አዋቂ ነው እና እግዚአብሔር ጨምሮ ጨማምሮ ይስጣው እያላችሁ እንግዲህ ዛሬ በጣም ደስ እንደሚላችሁ የቴድሮስን ድምጽ ስትሰሙ፣ ድምፁን ሳይሆን ከልውል ጋር ያወራውን የእንትን ስትሰሙ፣ ስለ ቴድሮስ ልውል ነው የሚነግራችሁ። ያው እንግዲህ ደግሞ ቪዲዮ ደግሞ ሰርቶ ከመጣ ደግሞ እኔ ደግሞ ለማምጣት ወደ ኋላ ለልማድ አዳዲስ ነገር ሲኖር ማለት ነው። ለማንኛውም እንግዲህ የምወዳችሁ የማከብራችሁ እንግዲህ የዘር ቪዲዮ ይመስላል። ከተመቻችሁ ቪዲዮ ላይክ ያደርጋችሁ፣ አዲስ ከሆናችሁ ሰብስክራይብ አድርጉ። አብዛኞቻችሁ ትገባላችሁ፣ ላይክ አድርጋችሁ አትወጡም። ላይክ ብታደርጉ በጣም በጣም ደስ ይለኛል። ለእናንተ ዜሮ አምስት ሳንቲም አይቆጥርም፣ ለእኔ ደግሞ ይጠቅመኛል። ላይክ ስታደርግ ማለት ነው። ለማንኛውም ሰላማችሁ ይብዛልኝ እያልኩኝ በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብት። ወዳችኋለሁ። ባይ ባይ